ሰላምና ጤና በያላችሁበት ይድረሳችሁ ውድ የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ማክሰኞ የምሳ ሰዓቱ ፕሮግራማችን በድጋሚ ተገናኝተናል። ስለምትከታተሉን ስለምታደምጡን ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታ እናደርጋለን። ሃሳብ አስተያየቶቻችሁን አጋሩን። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን አድርጉ። የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። በተለይ ከዝውውር ጉዳዮች ጋር የተያያዙ ሰፋ ያሉ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁን ይቆዩ። የሳዑዲ አረቢያ ክለቦች አሁን ባለው የውድድር ዘመን መጨረሻም ለሊቨርፑል ኮከብ መሐመድ ሰላም ሌላ አዲስ የዝውውር ጥያቄ እያዘጋጁ እንደሆነ መረጃዎች እየወጡ ነው። ዓለም አቀፍ ዘገባዎች እንደሚያሳዩት ከሆነ እጅግ ታዋቂ በሆነው የአረብ እግር ኳስ ቡድኖች ውስጥም በጣም በትልልቁ ፍላጎቶች እንዳሉ ነው የሚነገረው። ግብፃዊውን ኮከብ ለማስፈረምም እያደገ ወዳለው ሳዑዲ ፕሮሊግም ከረጅም ጊዜ ጀምሮ ለማምጣትም ዋና ኢላማቸው ሆኖ ቆይቷል። የክረምቱ የተጫዋቾች የዝውውር መስኮት እየተቃረበ ሲመጣም ፍላጎቱ በትልቁ እየጨመረ ነው። ሳላ ከሊቨርፑል ጋር እስከ 2027 የሚያቆየው አዲስ የውል ማራዘሚያን ቢፈርምም ከመካከለኛው ምስራቅ ያለው ፍላጎት ግን እጅግ በጣም ጠንካራ ሆኖ ቀጥሏል። እንደ ዝውውር ጉዳይ አዋቂው አንዲ ካይላ ዘገባ ከሆነ ሳዑዲዎች ሳላህን በክረምቱ ማስፈረም ይፈልጋሉ። ከዚህ ቀደም ወደ 200 ሚሊዮን ፓውንድ የሚጠጋ የመጀመሪያና ግዙፍ የዝውውር ጥያቄ ለሊቨርፑል ውድቅ ተደርጎ ነበር። ነገር ግን ፍላጎቱ አሁንም በጣም ጠንካራ ነው። ሳላ በአሁኑ ጊዜ በሊቨርፑል ማሊያ እጅግ ደካማ የሚባለውን አቋም እያሳየ ቢሆንም በሁሉም ውድድሮች ግን በ13 ጨዋታዎች ውስጥ ሰባት የግባ አስተዋጽኦዎች ያሉት የስታቲስቲክስ ደግሞ የሳላ አሁንም ድንቅ ብቃት እንዳለው ለማሳየት በቂ ነው። ከመጣበት ጊዜ ጀምሮ ግብፃዊው አስደናቂ ሆኖ በየአመቱ ያለማቋረጥም ጥሩ ብቃትን ሲያሳይ እንደቆየም የምናውቀው ጉዳይ ነው። የሳላህ ወጥ የሆነ ብቃትም የማያዳግም ኢላማ ያደርገዋል። የ2024-25 የውድድር ዘመኑን በስታቲስቲክስ አንደኛው ምርጥ ሲሆን ለዋና ዋና የግል ሽልማቶችም ግልጽ ተወዳዳሪ ነው። አጥቂው በፕሪምየር ሊግ ብቻ አስገራሚ 47 የግብ አስተዋጽኦዎችን አድርጓል። 29 ግቦችንና 18 አሲስቶችን አምና በነበረው የውድድር አመት ላይ ማስመዝገብ የቻለበት ነው። ይህም በአለም ላይ ካሉ ምርጥ አጥቂዎች መካከል የሚለውን ደረጃ ያረጋገጠበት አስገራሚ ስኬቱ ነው። በአንፊልድ ባሳለፋቸው ስምንት የውድድር ዘመናት ውስጥም ከ240 በላይ ግቦችንና ከ100 በላይ አሲስቶችን ደግሞ አድርጓል። ይህም አሁንም በጨዋታው ከፍተኛ ደረጃ ላይ እንደሚገኝ የሚያረጋግጥ ሌላ ሪከርድ ነው። ሳላ ወደ ሳዑዲ ፕሮሊግ የሚሄድ ከሆነም መምጣቱ ለሊጉ ትልቅ ክስተት ይሆናል። ሊጉ እንደ ክሪስቲያኖ ሮናልዶ እና ካረም ቤንዜማ ያሉ ትልልቅ ስሞችን የያዘ ቢሆንም ሳላህ ደግሞ ልዩ ቦታ ይኖረዋል። የማሊያ ሽያጭና ዓለም አቀፍ የሚዲያ ትኩረትንም የሚስብ ሌላኛው መሳሪያ ሊሆን እንደሚችል ይነገራል። ይህም እንግዲህ ሳላህን የሳዑዲ ፕሮሊግ የማያከራክር ፊት አድርጎ ያነክሰዋል። እንዲሁም የንጉሳዊው መንግስት ደግሞ ታላቅ የስፖርት ፕሮጀክትንም ያፋጥናል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየወጡ የሚገኙት በአርኔ ስሎት ስርም በዚህ የውድድር ዘመን ባሳየው የቅርብ ጊዜ አቋምም መውረድ ምክንያት ሳላ በዚህ ጊዜ ለመዘዋወር ሊፈተን ይችላል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ዌስትሃም ዩናይትድ አሰልጣኝ የሆኑት ኑኖ ኤስፕሬንቶ ሳንቶ በሚቀጥለው የጥር ተጫዋቾች የዝውውር መስኮት ከጄምስ ዋርድ ፕራውስ ጋር ለመለየት ዝግጁ መሆናቸውን ዘታይምስ ዘግቧል። ከሳውዝሃምፕተን በ2023 ዌስትሃምን የተቀላቀለው የእንግሊዝ ብሔራዊ ቡድን ተጫዋች ኑኖ ከመጡ ወዲህ ሚናው ባስገራሚ ሁኔታ ቀንሷል። በቀድሞው አሰልጣኝ ግርሃም ፖተር ስር በመደበኛነት ይጀምር የነበረው ዋርድ ፕሮስ አሁን ላይ ግን በአሰልጣኙ እይታ ውስጥ ሙሉ በሙሉ ባለመኖሩ በቅርቡ የለንደን ስቴዲየም ለቆ ሊሄድም ሊያደርገው ይችላል። ኑኖ ቡድናቸውን እንደገና ለመቅረጽም ስለሚፈልጉ የመሃል ሜዳ ተጫዋቹ የወደፊት እጣ ፈንታ እየጨመረ በመምጣት ላይ ያለ እርግጠኛ ለመሆን ውስጥ ገብቷል። ጄምስ ዋርድ ፕሮስ አሁን ያለውን የውድድር ዘመን የጀመረው በግራሃም ፖተር ስር ቁልፍ ተጫዋች ሆኖ ነበር። በዌስትሀም የመጀመሪያዎቹ ስድስት የፕሪሚየር ሊግ ጨዋታዎች ሁሉ ላይ ደግሞ ተሳትፏል። ኳስን ከቆመ ቦታ የማስጀመር የመሪነት ብቃቱና የኳስን ደግሞ ፍለጋ ስራው ጠቃሚ ንብረቶችም ተደርገው ይታዩ ነበር። ሆኖም ግን የአሰልጣኝ ለውጡ ጉዞን በከፍተኛ ደረጃ እንዲቀይረው አድርጎታል። ኑሮ እንግዲህ አሁን ላይ በስልጣኑን ከያዙ ወዲህ የ30 አመቱ ተጫዋች በተከታታይ የአራት ጨዋታዎች እንግዲህ ከቡርኑ ውጭ ተደርጓል። ይህ ደግሞ በአስተላለፍ ምርጫው ላይ ከፍተኛ ለውጥ መኖሩን የሚያመላክት ሲሆን ተጫዋቹ ከአሰልጣኙ የታክቲክ እቅድ ጋር የማይጣጣም መሆኑንም ይጠቁማል። ዘ ታይምስ እንዳለው ከሆነ ኑኖ በጠር ወርም ጄምስ ዋርድ ፕሮስን ለመልቀቅ ያላቸውን ፍላጎት ለክለቡ ባለስልጣናት ነግረባቸዋል። ፖርቱጋላዊው አሰልጣኝ ገንዘቡን ሁለት እንግዲህ ቁልፍ ቦታዎችን ለማጠናከር ለመጠቀም ይፈልጋል ተብሏል። ለአጥቂ ክፍል ጥልቀት የሚጨምር አጥቂና የኋላ መስመርን የሚያጠናክር ተከላካይ በሚያሳዝን ሁኔታ ለዌስት ሀም ዩናይትድ ከጄምስ ዋርድ ፕሮስ ከፍተኛ ክፍያ መልሶ ማግኘት ላይም ያለው ብሩህ ተስፋ ውስን ነው። ባለፈው ዓመት የእሱን ዋጋ የቀነሰ ሲሆን፣ የሚከፈለው ደሞዝ ደግሞ ሊገዙ የሚችሉ ክለቦችን እንቅፋት ውስጥ የከተተ ነው። ጄምስ ዋርድ ፕሮስ ያለፈውን የውድድር ዘመን የተወሰነ ክፍል በኖቲንግሃም ፎረስትም በውሰት ያሳለፈ ሲሆን ያ ቆይታው ደግሞ በወቅቱ ኖቲንግሃም ፎረስትን ሲያሰለጥን ከነበረው ኑኖ ጋር በደረሰ ግጭት ምክንያትም ከአምስት ወራት በኋላ ተቋርጦ ነበር። በምሥራቅ ለንደን እንደገና መገኘታቸው የቆዩ ቁስሎችን ለመፈወስ ምንም ያክል አልረዳቸውም። ምንጮች እንደሚጠቁሙት ከሆነ ኑኖ ኤስፔንቶ ሳንቶ አሁን ላይ ሜዳው ላይ ተጫዋቹን ለመመልከትም ፍላጎት የላቸው ነው የተባለው። በዚህ ምክንያት ክለቡ ተስማሚ ቅናሾችን ለማግኘት ቢቸገር እንኳን ጄምስ ዋርድ ፕሮስ መውጫ በሩን ለመምረጥም የወሰነ ይሆናል ተብሎ ነው የሚታሰበው። የዴንማርኩ ግዙፍ ክለብ ኤፍሲ ኮፐንሃቨን የኒውካስል ዩናይትዱን ቀኝ ተከላካይ ኤሚል ክራፍተን ለመጪው የጥር ተጫዋቾች የዝውውር መስኮት ቁልፍ ፈራሚ አድርገው እየፈለገው እንደሆነ ቢልድ የተባለው ጋዜጣም ዘግቧል። ይህ የሱፐር ሊጋው ሻምፒዮና ክለብም በመከላከል መስመር ላይ በደረሰበት ትልቅ ችግር ምክንያት አዲስ የመስመር ተከላካይ ያስፈልገዋል። ዋነኛ ተከላካያቸው ሮድሪጎ በከባድ የጉልበት ምክንያትም የቀረውን የውድድር ዘመን ደግሞ ሙሉ ከሜዳ ውጭ ስለሚቆይ ነው። አማራጮች ውስጥ መሆናቸው ኮፐንሃቨን አሁን ላይ ለመደበኛ የጨዋታ ጊዜ ፍለጋ እንግዲህ ሊለቅ ፍቃደኛ ሊሆን የሚችለው ለክራፍትም ተጨባጭ የሆነ የዝውውር ጥያቄ ለማቅረብ ፍላጎት አላቸው። የሮድሪጎ ጉዳት በኮፐንሃቨን እንግዲህ የኋላ መስመር ላይ ትልቅ ክፍተትን ፈጥሯል። ሜክሲኮዊው ተከላካይ በዚህ ውድድር ዘመን ከቡድኑ አስደናቂ ተጫዋቾች አንደኛው የነበረ ሲሆን በቀኝ መስመር ላይ የመከላከል ብቃቱም ሆነ የማጥቃት ተነሳሽነቱን ይሰጥ ነበር። ጉዳቱ የዴንማርክ ሻምፒዮኖች የዝውውር ቅድሚያ የሚሰጣቸው ነገሮችም እንደሚያገግሙ አስገድዷቸዋል እና ብዙ አማራጮችም ከግምት ካስገቡ በኋላ ክለቡ ወደ ኤሚል ክራፍት ትኩረቱን አዙሯል ተብሏል። እርሱም የልምድ እንዲሁ ደግሞ የዓለም አቀፍ ተሳትፎና የተገኘለት መስፈርቶችን የሚያሟላ ተጫዋች ተደርጎ ነው በርካቶች የሚወስዱት። የ31 ዓመቱ ክራፍት በኤዲ ሃውሰርም በሴንት ጀምሰስ ፓርክ የቡድኑ ዋና አባል መሆን አልቻለም። ስዊድናዊው ዓለም አቀፍ ተጫዋችም በዚህ የውድድር ዘመን አንድ ጊዜ ብቻ ተሰልፏል። ይህም በመስከረም ወር በእንግዲህ በኤፍ ኤ ካፕ ላይ ኒውካስል አራት ለአንድ ባሸነፈበት በካራባው ካፕ ጨዋታ ይቅርታ በብሬንፈርድ ሲቲ ላይ የነበረው ጨዋታ ላይ ነው የተሰለፈው። ከኪራን ትሪፒ እና ከቲኖ ሊቨርመንቶ ጋር ካለው ፉክክር አንጻር የተከላካይ የጨዋታ ደቂቃዎችን ለማግኘት እጅጉን ይቸግራል ተብሎ ነው የሚታሰበው። ኮንትራቱ የመጨረሻው አመት ላይ በመግባቱም ሁኔታውን ይበልጥ ያባብሰዋል ተብሎ ነው የሚጠበቀው። ከቅርብ ጊዜ የስዊድን ብሔራዊ ቡድን ስብስብም ውጭ መደረጉ የጨዋታ ጊዜ እጦት በዓለም አቀፍ ደረጃ ባለው ተስፋ ላይ ተጽዕኖ ማሳደር መጀመሩን የሚያሳይ ግልጽ አመላካች ነው። ሪፖርቱ እንደሚያመለክተው የዴንማርኩ ክለብ ለመዘዋወር ዝግጁ ነው፣ እናም የኮንትራት ሁኔታውን ተጠቅመው አነስተኛ የዝውውር ክፍያ ለመደራደርም ተስፋ ያደርጋል ተብሎ ይታሰባል። በፕሪምየር ሊጉ በሴሪኤ ና ከስዊድን ጋር ባለው ዓለም አቀፍ እግር ኳስ ላይ ደግሞ ልምድም በጉዳትና በጨዋታ ብዛት መጨናነቅም ለተቸገረ ቡድን እጅግ በጣም አስፈላጊ የሆነ መረጋጋትን ሊያመጣ ይችላል ተብሎ ነው የሚጠበቀው። በጠሮር የሚደረግ ሽያጭ ኒውካስል ዩናይትድ የደሞዝ ክፍያዎችን እንዲያጸዳም እና ምናልባትም ለሌላ የመከላከል ክፍል ተጫዋች ወይም ደግሞ ከአካዳሚው ለሚመጡ ተጫዋቾችም ቦታ እንዲከፍትም እድል ይሰጠዋል ተብሎ ነው የሚታሰበው። ሌላኛው የሚነሳው መረጃ ደግሞ አርሰናል እና ቶተንሃም ሆትስፐርስ የኤቨርተኑ አጥቂ ኢሊማን ንዲያይን ለማስፈረም ፍላጎት አላቸው ተብሏል። የ25 ዓመቱ ተጫዋች በፕሪሚየር ሊግ ውስጥ አስደናቂ ብቃት እያሳየ ሲሆን፣ የለንደን ክለቦችን ትኩረት ስቧል። ከሃርድ ታክል በወጣ ዘገባ መሰረትም ተጫዋቹ ወደ 50ና 55 ሚሊዮን ዩሮ አካባቢ ሊያስወጣ ይችላል። ሁለቱ ክለቦች ለመክፈል ፍቃደኛ መሆናቸው መታየት ይኖርበታል። ሊሊማን ጃይ በፕሪሚየር ሊግ ውስጥም በደንብ እየተላመደ ነው። በአርሰናል ወይም በቶትናም ፈጣን ተጽዕኖ መፍጠርም ይችላል። በሀገሪቱ ውስጥ ካሉ ትልልቅ ክለቦች አንዱን የመቀላቀል መከላቀል እድልም ለሱ በጣም ማራኪ ያደርገዋል ተብሎ ነው የሚጠበቀው። አርሰናል ለሊግ ዋንጫና ለዩኤፋ ቻምፒየንስ ሊግም እየተፎካከረ ነው። ለዚህ አፍሪካዊ ተጫዋች ምኞቱን እንዲያሳካና ዋና ዋና ዋንጫዎችን እንዲያሸንፍም ሊረዱት ይችላሉ። በተመሳሳይ ቶተንሃም በቅርቡ የአውሮፓ ዋንጫ አሸናፊ ነበር። እነሱም ደግሞ የዩሮፓ ሊግ አሸናፊ ነበር። እነሱም ደግሞ ለተጫዋቹ ማራኪ መዳረሻ ይሆናሉ። ኤቨርተን የሱን ጥራት ያለው ጠንቅቆ በደንብ ያውቃል፣ በቀላሉ ለመልቀቅም ፍላጎት የለውም እና ለሱ ትልቅ ዋጋን ሊያቀርብ የሚችል ቡድን መጠበቅ ይኖርባቸዋል። ሁኔታው እንዴት እንደሚሆን ማየቱ አስደሳች ያደርገዋል። ሌሌማንን ጃይ በዚያ የውድድር ዘመን በፕሪሚየር ሊጉ ሶስት ጎሎችን አስቆጥሯል። የተሻለ ቡድን ውስጥም እና ደግሞ ጥራት ያለው እንግዲህ ተጫዋች ጋር ሲጫወት ደግሞ አጋዦች ይበልጥ ይኖሩታልና ቁጥሮቹን በትልቁ ይሻሻላል ተብሎ ነው የሚጠበቀው። እሱ ወደ ስራ ዘመኑ ወሳኝ አመታት እየገባ እንደሆነ የሚታወቀ ጉዳይ ነውና እንደ አርሰናል ወይም ቶትናም ያለ ትልቅ ክለብን መቀላቀል ለሱ ምርጥ አማራጭ ሊሆን እንደሚችል ምንም ጥያቄ የሌለው ጉዳይ ነው። ምንም እንኳን በመሰረቱ የቀኝ ክንፍ አጥቂ ቢሆንም በሶስቱ የመስመር መስመሮች ላይ ግን ለመስራት ብቃት አለው። የእሱ ሁለገብነት የሁለቱ የለንደን ክለቦችን ትልቅ ፍላጎትን አሳርፏል። ሚካኤል አርቴታ እና ቶማስ ፍራንክ ከተጫዋቹ ምርጡን ማውጣት ይችላሉ። አፍሪካዊው ተጫዋች የሁለቱን የለንደን ክለቦችም የመቀላቀል ሀሳብ እንደሚስበው መገመቱ ተገቢ ነው። ሊሆን የሚችለው ሁለቱ ክለቦች የተጠየቀውን ዋጋ ለመክፈል ፍቃደኛ መሆናቸው ወደፊት የሚታይ ይሆናል ተብሎ ነው የሚጠበቀው። ቼልሲ በኤንዞ ማሬስካ ስር ያለው ትግል በዚህ ሳምንት መጨረሻም ቀጥለዋል። ሰማያዊዎቹ በስታንፈርድ ብሪጅ በአስደናቂ የመጨረሻ ደቂቃ ጎልም እንዲሁ ከሰንደርላንድ ጋር ከተሸነፉ በኋላ በዚህ ሳምንት ወደ ድል መመለሳቸው ይታወሳል ቶትንሀምን በማሸነፍ። ይህ ሽንፈት ግን በሰንደርላንዱ የደረሰባቸው ሽንፈት በፕሪምየር ሊጉ ባለፉት አምስት ጨዋታዎች የቼልሲ ሶስተኛው ሆኖ ነበር የተመዘገበው። ይህም ከክለቡ አመራሮች ዘንድም ባለው የቡድኑ ያልተረጋጋ ብቃትና የእድገት እጦትም ምክንያት በኤንዞ ማሬስካ ላይ ጫናዎችን ከፍ አድርጎባቸው እንደነበር ነው የሚነገረው። ከክለቡ ጋር ቅርበት ካላቸው ታማኝ የመረጃ ምንጮች የተገኘው መረጃ እንደሚያመለክተው ከሆነም በቸልሲ ውስጥ ከትዕይንት ጀርባ ውጥረቶች እየጨመሩ ነው። በርካታ ከፍተኛ ባለስልጣናት ከማሬስካ ጋር ራእይ ወይም ደግሞ አቀራረብ ጋር እንዳልተጣጣሙ ነው የሚነገረው። እንደ ታዋቂው የዝውውር ጉዳይ አዋቂ ትራንስፈር ኢንሳይደር ዘገባ ከሆነ ቸልሲዎች ውጤቶች ካልተሻሻሉ አዲስ ዋና አሰልጣኝ ለማምጣት እቅድ በማውጣት ለአሰልጣኝ ለውጥም መሰረት እየጣሉ ነው። በአዲሱ መረጃ መሰረትም ቸልሲ በክለብ ውስጥም በቀጭን በረዶ ላይ የሚገኙ ባለስልጣኖችን አለመግባባት ያላቸውን ማሬስካን ለመተካትም የቦርን መዙን አሰልጣኝ አንዶኒ ኢራኦላን ለማምጣትም እቅድ እያወጣ ነው። በቸልሲ ውስጥ ያሉ ቁልፍ የውሳኔ ሰጪዎችም አንዶኒ ኢራኦላ ኦላ በአለም እግር ኳስ ውስጥም ቀጣዩ ትልቅ ነገር አድርገው እንደሚመለከቱትና ክለቡን ወደ ቀጣይ ደረጃ ለማድረስም የሚያስችል ታሪካዊ ብቃትና አመራር እንዳለው እንደሚያምኑን የተረዳውም አንዶኒ ኢራኦላ ባሁኑ ጊዜ በቦርንመዝ ባከናወነው እጅግ በጣም ጥሩ ስራ ምክንያት በእግር ኳስ ውስጥም በጣም ከሚፈለጉ ስሞች አንደኛው ነው። እሱ ባሁኑ ጊዜም ቼሪዮቹ በፕሪምየር ሊጉ የደረጃ ሰንጠረዥ ውስጥም ሁለተኛ ደረጃ ላይ አስቀምጧል። ከመሪዎቹ አርሰናል በአራት ነጥብ ብቻ ዝቅ ብሎ ሚገኛል። ይህንን ያደረገው ከመጀመሪያዎቹ ዘጠኝ ጨዋታዎች አምስቱን በማሸነፍና በሶስቱ ደግሞ አቻ በመውጣት ነው። አንዶኒ ኢናኦላ በቦርንመዝ ውስጥም በሆነ የገንዘብ አቅም እየሰራ ሳለም በፕሪምየር ሊግ ውስጥ በጣም አስደሳች ከሆኑ ኃይለኛና በታክቲክም ብልህነት ከተደራጁ ቡድኖችም አንደኛው አድርጎ ለውጦታል። ትልልቅ ክለቦች እሱን እየፈለጉ ሲሆን ማንቸስተር ዩናይትድ ከሩበን አሞሪም የረጅም ጊዜ የወደፊት እጣፈንታ ጋርም የተያዘ አለመረጋጋት በመኖሩ ከአንዶኒ ኢራኦላ ጋር ተያይዟል። ዩቬንቱስ የስፔናዊውን አሰልጣኝ አገልግሎት ለማስጠበቅም ፍላጎት ያለው ሌላኛው ክለብ ሲሆን የ43 ዓመቱ አሰልጣኝም የማስፈረም ጥረታቸውን እንዲያጠናክሩ ሪፖርቶች ያመለክታሉ። ሰር ጂም ራትክሊፍ ለሩበን አሞሪም ድጋፍ ቢሰጡም እሱን ለማረጋገጥ ብዙ ጊዜያቶች እንደሚሰጡት ቃል ቢገቡም፣ የቶድ ቦህሊ አሰልጣኞች ግን በችኮላ መተካት ታሪክ ግን የማሬስካን ስራ አደጋ ላይ ይጥላል። ክለቡም ስፔናዊውን የማስፈረም እድሉ ይጨምራል ተብሎ ነው እንደሚጠበቅ መረጃዎች እየወጡም የሚገኙት ሌላኛው የሚነሳው መረጃ ደግሞ ቼልሲ የዩቬንቱሱን አጥቂ ዶሻን ቭላሆቪችንም እንዲሁ ለማስፈረም ፍላጎት እንዳለው የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ዶሻን ቭላሆቪች በዩቬንቱስ የሚገኝ ተጫዋች ነው እና የተለያዩ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ይነገራል። አሁን ላይ ቼልሲ ይህንን ተጫዋች ለማስፈረም ትልቅ እቅድ እንዳለው ነው የሚነገረው። ከቼልሲ ኒውስ በተገኙ ዘገባዎች መሰረት የ25 ዓመቱ አጥቂ በለንደኑ ክለብም ቀርቦለታል እናም ደግሞ እሱን የማስፈረም እድሉን ለመጠቀምም ይወሰኑ እንደሆነ ወደፊት የሚታይ ነው። እሱ በ20 ሚሊዮን ፓውንድ አካባቢ ሊገኝ ይችላል። ይህ በእንዲህ እንዳለ አጥቂ ወደ ፕሪምየር ሊግ ክለብ ለመዛወር የደሞዝ ቅናሽ ለመቀበልም ፍቃደኛ ነው። ጋዜጠኛ ግሬን ቤሊ በዘ ቼልሲ ክሮኒክ ላይ እንዲህ ሲል ነው የተናገረው። የዱሻን ቭላሆቪች ሰዎች የብዙ ክለቦችን በራንክ በእንግሊዝ ካሉ ክለቦች ጋርም እየተነጋገሩ ነው። መሰረታዊ ግንኙነትን እያደረጉ በእርግጥም በእንግሊዝ ውስጥም ዱሻን ቭላሆቪችን ማግኘት የሚችሉ ጥቂት ክለቦች ብቻ ናቸው። እንደ ትልልቅ ስድስት ክለቦችም ቶትናምና ቼልሲ ሁለቱ ምናልባትም ማጥቅ ይፈልጋሉ። ዱሻን ቭላሆቪች እንደሚገኝ በጥሮርም ከ20 ሚሊየን ፓውንድ ባነሰ ዋጋ ላይም ሊገኝ እንደሚችል እየተነገረላቸው ነው። ነገር ግን በግልጽ በተጫዋቹ እጅ ላይ ና መዘወር ከፈለገ ቸልሲ ከዚህ በፊት የተመለከተው አማራጭ ነው። እሱን አቅርበውላቸዋል። በዩቬንቱስ ከሚከፈለው ደሞዝ ያነሰ ገንዘብም እንደሚፈልግ ነው የተናገረው። ከዚያ ቀደም የደሞዝ ቅናሽ ለመቀበል አልፈለገም ነበር፣ ነገር ግን አሁን ላይ ያነሰ ገንዘብ ይፈልጋል። ስለዚህም ለቸልሲ እየቀረበ ያለ አማራጭ ነው ብዬም አስባለሁ። እናም እነሱ ስለ እሱ ደግሞ ሁሉንም ነገር ያውቃሉ። ዱሻን ቭላሆቪች ለማንም ሚስጥር አይደለም እና እድሜው ደግሞ ገና 25 ዓመት ነው። ቸልሲ ተጫዋቹን ለማስፈረም እድሉን ለመጠቀምም ደሞዙን እንግዲህ ይወስን እንደሆነ ወደፊት የሚታይ ጉዳይ ይሆናል። በውድድር ዘመኑ መጀመሪያ ላይም እንደ ሊያም ዴላፕና ጃው ፔድሮ ያሉ ተጫዋቾችን አስቀድሞ አስፈርመዋል። በአንድ የውድድር ዘመን ሶስት አጥቂዎችን ማስፈረማቸው የማይመስል ነገር ነው። ይልቁንስ በቡድናቸው ውስጥ በሌሎች ቦታዎች ላይ ኢንቨስት ማድረግ ይኖርባቸዋል። የግል ዕድሎችን መፍጠር፣ ጎሎችን ማስቆጠር የሚችል ጥራት ያለው የክንፍ ተጫዋች ነው የሚያስፈልጋቸውም። ይበኔ እንዳለ ዱሻን ቭላሆቪች ለቶትናም ቀርቧል። እሱ የት እንደሚያርፍ ማየቱ አስደሳች ያደርገዋል ተብሎ እንደሚጠበቅ ነው ዘገባዎች እያሳዩ የሚገኙትና እሱ በጣሊያን ብቃቱን ያሳየ ጥራት ያለው ተጫዋች ነው። በእንግሊዝም አሻራውን ለማኖር ይፈልጋል። በመጨረሻ የት እንደሚያርፍ ወደፊት የሚታይ ይሆናል። ተጫዋቹ በሥራው ዘመኑ ቁንጮ ላይ የሚገኝ ሲሆን፣ ዋንጫዎችን ለማሸነፍ መታገል ወደሚችልበት ተወዳዳሪ ቡድን ደግሞ መሸጋገር እንደሚፈልግ ነው ዘገባው ያሳየው። ቶተንሃም ሆትስፐርስ የዌስት ሃም ዩናይትዱን አጥቂ ጃሮድ ቦውንን ለማስፈረም ፍላጎት አለው። የ28 ዓመቱ ተጫዋች ለዌስት ሃም ዩናይትድ ልዩ ብቃትን እያሳየ ሲሆን የሱ ብቃትም የሰሜን ለንደኑን ክለብ ትኩረትም ስቧል። በክንፍ መስመሮች ላይ ተጨማሪ ጥራትና ጥልቀት በእርግጥም ሊጠቀምበት ይችላል። እናም የእንግሊዝ ዓለም አቀፍ ተጫዋች ላይም ልዩ ግዢ ይሆናል። እሱ በፕሪምየር ሊግ ውስጥም ታማኝ ተጫዋች ሆኖ ቆይቷል። እናም በአሁኑ ጊዜ ለሀገሪቱ ውስጥም ካሉ ምርጥ የክንፍ ተጫዋቾች አንደኛው መሆኑ ምንም ጥርጥር የለውም። ጃሮድ ቦን ስፐርስን በጣም ያሻሽለዋል። ለእኩዮቹ ደግሞ የጎል እድሎችን ለመፍጠርና በመደበኛነት ጎሎችን ለማስቆጠር ይረዳዋል። ቶተና መርሱን የመሰለ ተጫዋች በጣም ያስፈልገዋል። እንደ ፌጂያስ ዘገባ ስምምነቱን ለማጠናቀቅም 53 ሚሊዮን ፓውንድ ለማቅረብም ተዘጋጅተዋል። ዌስትሃም የእሱን መውጣት ለመፍቀድም ዝግጁ መሆናቸውን ማየት አስደሳች ያደርገዋል። ካፕቴናቸው በቅርብ ጊዜ ውስጥም ለመሸጥ አይፈልጉም። የውድድር ዘመኑ በደካማ ሁኔታ የጀመሩ ሲሆን በሊጉ ለመቆየትም እየታገሉ ነው። በዚህ የውድድር ዘመን ከምርጥ ተጫዋቾቻቸው አንዱን መሸጥም ለነሱ ጥሩ አይሆንም። ትልቅ ስህተት የሚሆንም ሲሆን በሚቀጥለው የውድድር ዘመንም በፕሪሚየር ሊግ ውስጥ ቦታቸውን ሊያሳጣቸው ይችላል። እንዲሁም ደግሞ ዌስትሃም ዩናይትድ በውድድር ዘመኑ መጀመሪያ ላይ መሀመድ ቁዱስ ለቶተናም ሸጧል። በቅርብ ጊዜ ውስጥም ሌላ ቁልፍ ተጫዋችን ለሰሜን ለንደኑ ክለብ ይሸጣሉ የሚለው የማይመስል ነገር ነው የሚሆነው። ይህ በእንዲህ እንዳለ የ28 ዓመቱ የእንግሊዝ ዓለም አቀፍ ተጫዋችም ትልቅ ክለብን የመቀላቀል እድልን በእርግጠኝነት ይፈልገዋል። ምኞቶቹም ለዌስትሃም ዩናይትድ ጋር ማሟላት አይችልም። እናም ደግሞ እነሱን መልቀቁ ለእሱ ምርጥ ውሳኔ ሊሆን እንደሚችል ነው በርካቶች እያመኑ የሚገኙት። ስለዚህ በቀጣይ ጊዜያት በዚህ ክለብ የመቆየት እድሉን በጣም ጠባብ ሊያደርገው እንደሚችል ጭምር ነው መረጃዎች በትልቁም እየወጡ የሚገኙት። ቶተናም ሆትስፐር የሪያል ማድሪዱን ተጫዋች ኤንድሪክን ለማስፈረም ፍላጎት አለው። የ19 ዓመቱ ወጣት በላሊጋው ክለብ ውስጥም በመደበኛነት ጨዋታ ላይ ሲታገል ቆይቷል። እናም ደግሞ ከሎስ ብላንኮቹ በውሰት ሊለቅ የሚችልበት እድልም ስሙ በትልቁ እየተነሳ ነው። ማንቸስተር ዩናይትድ የኤንድሪክን ሁኔታ እየተከታተለ ነው። ከቲም ቶክ በተገኘ ዘገባ መሰረት የስፔኑ ክለብ ተጫዋቹን በውሰት እንዲለቅም የሚፈቅድ የውሰት ክፍያን ከተቀበለ ብቻ ነው። በተጨማሪም ደሞዙ ሙሉ በሙሉ እንዲከፈልም ይጠይቃሉ። ከዚህ በላይ ከሱ ምርጡን ለማግኘትም ግልጽ የሆነ እቅድም ከተቀመጠ ብቻ ነው ስፐርስን እንዲለቅ የሚፈቅዱ። ለቶትናም ሶስቱንም ቅድመ ሁኔታዎች ማሟላት ይችል እንደሆነ ማየቱ አስደሳች ያደርገዋል። በአጥቂው የሜዳ ክፍል ተጨማሪ ጥራትን ሊጠቀሙ ይችላሉ። እናም የ19 ዓመቱ ወጣት ለእነሱ ጠቃሚ ግዥ ይሆናል። የውድድር ዘመኑ መጨረሻ ድረስም በውሰት ማስፈረም አስደናቂ የንግድ እንቅስቃሴን ይወክላል። ብራዚላዊው ለቶተንሃም የማጥቃት መስመር እንግዲህ ጎሎችንና ፈጠራን ይጨምራል፣ እንዲሁም ያለ ከፍተኛ ኢንቨስትመንትም ቡድኑን እንዲያሻሽል ይረዳል። በተጨማሪም ተጫዋቹም ተጨማሪ እድሎችን ይፈልጋል፣ እናም ቶተንሃም ያንን መድረክ ሊያቀርብለትም ይችላል። ዝውውሩ ለሁሉም ወገኖችም ምርጥ ሊሆን ይችላል። ቶተንሃም በዩኤፋ ቻምፒየንስ ሊግ እየተፎካከረ ነው። እናም በርካታ ውድድሮች ላይ ጥሩ መስራትም ይፈልጋሉ። ጥልቀት ያለውና የበለጠ ጥራት ያለው ቡድንም ያስፈልጋቸዋል። ሁኔታው እንዴት እንደሚሆን ማየትም አስደሳች ያደርገዋል። በክረምቱ የዝውውር መስኮት ቡድናቸውን በማሻሻል ጥሩ ስራዎችን ሰርተዋል። ነገር ግን ሊሳኩ በሚገቡ የቡድኑ ድክመቶችም አሉ። እንደ ኤንድሪክ ያለ ሁለገባ አጥቂ ተመራጭም ግዢ ሊሆን ይችላል። ኤቨርተን እና ዌስት ሃም ዩናይትድ በተጫዋቹ ላይ ፍላጎት አላቸው። ሱየት እንደሚያርፈም ወደፊት የሚታይ ጉዳይ ይሆናል ተብሎ የሊቨርፑል አጥቂ መሐመድ ሳላ በቅርብ ወራት ውስጥ ክለቡን ለቆ ሊሄድ ይችላል በሚል ስሙ እየተነሳ ነው። ግብፃዊው ዓለም አቀፍ ተጫዋች በሳዑዲ አረቢያ ክለቦች ኢላማ ውስጥ እንደሚገኝና በእሱ ላይ ደግሞ ከፍተኛ መጠን ያለው ገንዘብ ለማውጣት ዝግጁ መሆናቸው ተዘግበዋል። ከቲቪ አረ ፉትቦል በተገኘ ዘገባ መሰረት የሳዑዲ አረቢያ ክለቦች በአመት 150 ሚሊየን ፓውንድ አካባቢ የሚያወጣ ስምምነትም ያቅርቡ ፍቃደኞች ናቸው። ጋዜጠኛ ግሬም ቤሊ እንደተናገረው የሊቨርፑል አጥቂ በመጨረሻ ወደ ሳዑዲ አረቢያ ይሄዳል። እናም የሳዑዲ ፕሮሊግ ክለቦችም በአሁኑ ጊዜ ስለወደፊቱ ጊዜም ለመወሰንም በታጋሽነት እየጠበቁ ነው። ግሬም ቤሊ ለቲቢአር ፉትቦል ሲናገርም ሞሐመድ ሳላህና እንግዲህ ፕሮሊጉ ያላቸው ዝምድና አይቋረጥም እና ምሱ እንዲቋረጥም አይፈልግም። አንድ ቀን ወደ ሳዑዲ አረቢያ ማቅናቱ አይቀሬ ነው። ሳዑዲዎች ለሳላ ያቀረቡት አቅርቦትም ከፍተኛ መጠን መሆኑን ማረጋገጥ እችላለሁ። በክረምቱ በፈለገው ጊዜ ለነሱ ዝግጁ ይሆናል። አሁን እያነጋገሩት አይደለም። እንዲሁም በጠሮርም ስለሚደረግ ስምምነት ከሱ ጋርም ሆነ ከሊቨርፑል ጋር አልተነጋገሩም። እሱ ሲዘጋጅ እነሱም ዝግጁ ስለሆኑ በትክክል ማውራት አያስፈልጋቸውም። ግብፃዊው በውድድር ዘመኑ መጨረሻ ለመልቀቅ የወስን እንደሆነ ማየቱ አስደሳች ያደርገዋል። ክለቡን ከተቀላቀለ በኋላም ደግሞ ለሊቨርፑል ልዩ ብቃትን አሳይቷል። በርካታ ዋና ዋና ዋንጫዎችን እንዲያሸንፉ ረድቷቸዋል። ነገር ግን በዚህ የውድድር ዘመን ደግሞ ሳላ የመቀነስ ምልክቶችን እያሳየ ነው። ይህም ደግሞ ሊቨርፑል በተጫዋቹ ላይ ገንዘብ ለማግኘትም ትክክለኛው አጋጣሚ ሊሆን ይችላል። ሁኔታው እንዴት እንደሚሆን መታየትም ያለበት ጉዳይ ነው። እሱ ጥራት ያለው ተጫዋች መሆኑን ምንም ጥርጥር የለውም። እናም እሱን ማስፈረምም ለሳዑዲ አረቢያ ክለቦችም ትልቅ ምኞትም ይሆናል። ለሳዑዲ ፕሮሊግ የበለጠ የንግድ ትኩረትም ይስባል። ይህ በእንዲህ እንዳለ ግብፃዊው በስራው ዘመኑ በዚህ ደረጃ አዲስ ፈተናን ለመቀበልም ትክክለኛው ጊዜ እንደሆነ ሊሰማው ይችላል። ባለፉት አመታት በፕሪሚየር ሊግ ውስጥም እራሱን አረጋግጧል። እናም ደግሞ በዚህ ስራው ደረጃ ላይ ወደ ሳውዲ ፕሮ ሊግ መሄድም ተመራጭ ሊሆን ይችላል። ሊቨርፑል ወጥ መውጣቱን እንግዲህ ለመፍቀድም መዘጋጀቱ ደግሞ የሚታይ ይሆናል። የሳውዲ አረቢያ ክለቦች ተጫዋቹን እንዲቀላቀላቸው ማሳመንም ይኖርባቸዋል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ቻልሲ በመጨወር የፓርማውን ግብ ጠባቂ ዚዮን ሱዙኪን ለማስፈረም ፍላጎት አላቸው። ከስፖርት ዊትነስ በተገኘ ዘገባ መሰረት በርካታ ክለቦች የ23 ዓመቱን ጃፓናዊ ዓለም አቀፍ ተጫዋችም ሁኔታውን እየተከታተሉ ሲሆን፣ ቻልሲ ደግሞ ስምምነቱን ለማጠናቀቅ ተስፋ እያደረገ ነው። ሮበርት ሳንቼዝ በለንደን ክለብ የሚጠበቅበትን ያክል መወጣት አልቻለም፣ እናም ቸልሲ አማራጮቹን እየፈለገ ነው። በቀጣዮቹ ሳምንታት የፓርማውን ግብ ጠባቂ ለማስፈረምም የወሰኑ እንደሆነ ማየቱ አስደሳች ያደርገዋል። የጣሊያኑ ክለብ ጃፓናዊውን ግብ ጠባቂ በ10 ሚሊዮን ዩሮ አካባቢ ያስፈረመ የነበረ ሲሆን ለሱ ደግሞ ተጨማሪ ክፍያ እንደሚጠይቁም አይቀርም። ቼልሲ ስምምነቱን ለመጨረስ የሚያስችል የገንዘብ አቅም አለው እና ፊርማውን ለማስጠበቅም ከቻለ መልካም ይሆንለታል። ሱዙኪ ብሩህ የወደፊት ጊዜ ያለው ጎበዝ ወጣት ግብ ጠባቂ ነው። በአሰልጣኝነትና በልምድ ደግሞ ብቻ ይሻሻላል። በፕሪሚየር ሊግ መደበኛ እግር ኳስ ጨዋታ ላይም ደግሞ ለሱ ያለውን ምርጥ ብቃትም ሊያወጣው ይችላል ተብሎ ነው የሚታሰበው። ቼልሲ በዓለም ላይ ካሉ ትልልቅ ክለቦችም አንደኛው በመሆኑም እሱን የመቀላቀል እድሉ ደግሞ ለግብ ጠባቂው በጣም አስደሳች ያደርጋል። የቀድሞ የሰንት ዌይዴ አሰልጣኝ የሆኑት ቶርሰን ፊንክ እንግዲህ እንደተናገሩት ከሆነም እሱ በአቋሙ ከዓለማችን ታላላቅ ተሰጦች አንዱ ተደርጎ ይወሰዳል ሲልም ጭምር ነው እየተናገረም የሚገኘው። እንደ ኤሲ ሚላን ከዛ በተጨማሪ ደግሞ ኢንተር ሚላን ያሉ የጣሊያን ክለቦችም ሁኔታውን እየተከታተሉ ነው። ግብ ጠባቂ ወደ ፕሪምየር ሊጉ ለመዛወርና የጣሊያን እግር ኳስን ለመተው መዘጋጀቱ ሊታይ የሚገባው ጉዳይ ነው። ቼልሲ የውድድር ዘመኑን መከላከል ክለቡን እንዲሸጥም ፓርማን ማሳመን አስቸጋሪ ይሆናል። በጠሮር እሱን ለመተካት ይቸገራሉ። እሱ ከምርጥ ተጫዋቾች አንደኛው ነው። እናም በጠሮርም እሱን ማጣት ከነነሱ በጣም ከባድ ነው የሚሆነው። ስለዚህ ማንኛውም ዝውውር እስከ ክረምቱ የተጫዋቾች የዝውውር መስኮት ድረስ መጠበቅም ሊኖርበት እንደሚችልም ነው መገመቱ ቀላል የሆነው። ቸልሲ ለጃፓናዊው ዓለም አቀፍ ተጫዋችም ምክንያታዊ ስምምነትን መደራደር መቻሉ ወደፊት የሚታይ ይሆናል። ሱዙኪ ከማንቸስተር ዩናይትድ ጋርም ስሙ ተያይዞ እንደነበር ጭምር ነው መረጃዎች እየወጡ የሚገኙት። ቶተናም ሆትስፐርስ የስፔናዊው አጥቂ ሳሙዋኬዮ ከፖርቱጋሉ ክለብ ኤፍሲ ፖርቶ ማስፈረም ይፈልጋል። የ21 ዓመቱ ወጣት በጥር ተጫዋቾች የዝውውር መስኮት የሰሜን ለንደኑ ክለብ ኢላማ ነው። ከቲም ቶክ በተገኘ ዘገባ መሰረትም ቶትናም ለጥሬት ጨዋቾች የዝውውር መስኮት እቅድ እያወጣ ሲሆን የ21 ዓመቱ አጥቂንም በትኩረት እየተከታተለው ነው። እሱ 70 ሚሊዮን ፓውንድ አካባቢ ሊያስወጣ ይችላል እና ስፐርስ ደግሞ ለመክፈልም ፍቃደኛ መሆናቸው መታየቱ አስደሳች ያደርገዋል። ሳሙአ ኪዮ በኮንትራት ውስጥም የ100 ሚሊዮን ዩሮ የመልቀቂያ አንቀጽ አለው። አጥቂው የፖርቱጋል ክለብን ከተቀላቀለ ወዲህ 36 ጎሎችን አስቆጥሯል እናም አስደናቂ ብቃት ላይ የሚገኛል። በዚህ ውድድር ዘመን በ14 ጨዋታዎችም 11 ጊዜ መረቡን አግኝቷል። በፕሪምየር ሊጉ ጥሩ የማድረግም ብቃት እንዳለው ምንም ጥርጥር የለውም እናም ለቶተንሃምም በአጥቂው የሜዳ ክፍል ላይም ትልቅ ለውጥን ሊያመጣ ይችላል። ሪቻርልሰን እና ዶሚኒክ ሶላንኬ ክለቡን ከተቀላቀሉ በኋላ ደግሞ መረጋጋት የጎደላቸው ሆነዋል። ቶተንሃም በዚያ የሜዳ ክፍል ላይ የበለጠ ጥልቀትም ሊጠቀም ይችላል። እናም የ21 ዓመቱ ወጣትም በአጥቂ መስመራቸው ላይ ትልቅ ለውጥን ሊያመጣ ይችላል። ለእኩዮቹም ደግሞ የጎል ዕድሎችን ለመፍጠር ለመፍጠርና ራሱም ጎሎችን ለማስቆጠር ይረዳባል። የእሱ ጠንካራ የአካል ብቃትና በአየር ላይ ደግሞ ኳሶችን የማሸነፍ ብቃቱ ለቶተናም የማጥቃት መስመርም አዲስ ገጽታን ይጨምራል። ሳሟኪዮ እንግዲህ ጥሩ ተጫዋች ተብሎ ተሞካችቷል እና ምስፐርስ እሱን ማስፈረማቸው ጥሩ እርምጃ ይሆናል። ለወደፊቱ ጠንካራ ቡድን ለመገንባትም እየፈለጉ ነው። እናም ደግሞ እሱ ለእነሱ አንድ ሀብት ሊሆን እንደሚችል ይነገራል። ሪፖርቱ የተደረገው ዋጋ እንግዲህ በጣም ከፍተኛ ነው እናም ቶትናም ለመክፈል መዘጋጀቱ አስደሳች ያደርገዋል። ተጫዋቹ ብሩህ የወደፊት ጊዜ ተስፋ ያሰጪ ወጣት ተሰጥኦ ነው፣ እናም ለወደፊት ኢንቨስትመንቱንም ሊያጸድቅ ይችላል ተብሎ ይታሰባል። ቶትናም በመደበኛነት ዋንጫዎችን ለማሸነፍ ይፈልጋል እና በብቃታቸው የተረጋገጡ ተጫዋቾች ያስፈልጉታል። ስፔናዊው ደግሞ ለእነሱ ልዩ ግዢ ሊሆን እንደሚችል ነው በርካታ ግምቶች አሁን ላይ እየወጡም የሚገኙት የፕሪምየር ሊግ የውድድር ዘመን መወዛገብ የጀመረው የዌስትሃም ዩናይትድ ተጫዋቸው ነው። ሉካስ ፓኩዌታ በጥር ወር ክለቡን ለቆ እንዲወጣ አፋፍ ላይ ነው እስከ 2027 ኮንትራት ያለው ብራዚላዊ ዋጥቂ የሃመርሶቹ 9 የመክፈቻ ጨዋታዎችን በደረጃ ሰንጠረዡ 19ኛ ደረጃ ላይ አስቀምጠው አሁን ላይ እንግዲህ ከወራጅ ቀጠናው ላይ አራት ነጥብ ርቀው ከቀሩ በኋላም በውድድር ዘመኑ መካከል ክለቡን ለመልቀቅም ከፍተኛ ፍላጎት እንዳለው ተዘግቧል። የ2026 የዓለም ዋንጫ ውድድር ለብራዚል ብሔራዊ ቡድን ቦታውን ለማግኘት ፉክክሩ እየከፍ እያለ በመምጣቱ ፓኬታ በታችኛው የደረጃ ሰንጠረዥ ትግል ውስጥ መቆየት ዓለም አቀፍ ደረጃውን አደጋ ላይ ሊጥልበት እንደሚችል ያምናል። ምንም እንኳን የዌስት ሃም ዩናይትድ አቋም ገና ያልተስተካከለ ቢሆንም፣ ዘሰን እንደዘገበው እስከ 60 ሚሊዮን ፓውንድ የሚደርስ ግምትም ለየትኛውም የክረምት የዝውውር ጥያቄ ተነሳስቷል። በምስራቅ ለንደን ውስጥም ሁኔታው በፍጥነትም ተበላሽቷል። በዌስት ሃም የዘጠኝ ሊግ ጨዋታዎች ውስጥም እንግዲህ አንድ ድል ብቻ ነው ያገኙት። በሊግ ውስጥ ካሉ በቴክኒክ ጎበዝ መሀል ተጫዋቾች መካከል አንደኛው ሆኖ ፓኩዌታ እየጨመረ በመምጣት ላይ ያለ አለመረጋጋት አሳይቷል። በሐምሌ ወር ከጨዋታ ውጤት ጋር በተያዘ ከቀረቡበት ክሶችም ንጹሕ ሆኖ ከተገኘ በኋላ የ28 ዓመቱ ተጫዋች የሙያው ደረጃው እንደገና ለመጀመርም ፍላጎት አለው። ነገር ግን ዌስትሃም ወደ አስተን ቪላ ሊያደርግ የነበረውን ዝውውር ግን ከልክሎታል። የዚህ ውድድር ዘመን የመጀመሪያው አጋማሽ ለአዲስ አካባቢ ያለው ፍላጎትም ይበልጥ አጠናክሮታል። እሱ ከፍተኛ ተጽዕኖ ያለው የቴክኒክ ፈጠራ ያለው የጫራን መቋቋም ብቃቱ ኳስን የማጥቃትና በመጨረሻው የሶስተኛው የሜዳ ክፍል ላይ ጥራትን የቡድኑ የማጥቃት ላይም መጨመር የሚችል አይነት ተጫዋች ነው። ለዌስትሃም ዩናይትድ አንድ ቁልፍ ተጫዋች በውድድር ዘመኑ አጋማሽ ላይ መሸጥ ቀድሞውኑ ብቃት ላይ እና በራስ መተማመንም እየታገለ ያለውን ቡድን ሊያናጋው ይችላል። በስራውም ወሳኝ እድሜ ላይ ላለም በፕሪምየር ሊግን ብቃቱ ለተረጋገጠ ተጫዋችም 60 ሚሊዮን ፓውንድ የጠሮር ዋጋ ከፍተኛ ነው። ነገር ግን የፕሪሚየር ሊግ ምኞትም ላላቸውና በእጃቸው ገንዘብም ላላቸው ክለቦችም እጅግ ያልተለመደም አይደለም። የሱ የመልቀቅ ፍላጎትም የሚመነጨው ከተወዳዳሪነት ምኞትና ከዓለም አቀፍ ምኞቶችም ነው። ዌስት ሃም ዩናይትድ ደግሞ የክረምት ተጫዋቾች የዝውውር መስኮት ሽያጭ የሚያስገኘውን የገንዘብ ጥቅምም ከቡድኑ የመቆየት ትግልም ከማዳከም የሚመጣ ሕልውናዊ አደጋም ይከሰትበታል የሚል መረጃዎች በትልቁ እየወጡ እንደሚገኙ ነው ዘገባዎች እየጠቆሙ የሚገኙት ውድ የተከበራችሁ ቤተሰቦቻችን ይህ ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ነው ስላለመጣችሁን ስለተከታተላችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግናችሁ ፎር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል መልካም ጊዜ ይሁንላችሁ